ተከታታዮች ተሳካታታዮች እንዴት ናችሁ ደህና ናችሁ ወይ ዛሬ የፎሰሊያ ሰላጣ ልንሰራ ነው ማለት ነው ይሄኛው የዚህኛው የዚህኛው አሁን እናደርጋለን ጨው አ ፎሰሊያ አጥቤዋለሁ እንደዚህ ያለ ትንሽ መፍላት አለበት ትንሽ ና ሆነ ፈላ፣ እንደዚህ ሆኖ ፈላ፣ እንደዚህ ሆኖ ተንተከተከ። አሁን ምን እናደርጋለን? እናጠለዋለን። አሁን ይሄ እንደዚህ ያለ በረዶ በረዶ ላይ ወዲያው ማድረግ አለብን ይሄኛው እዛ ትንሽ ደቂቃ መቆየት አለበት። እንደዚህ ሆነ እናጠለዋለን። አጥለን እንገናኝ ቤተሰቦች። አሁን ከታተፍ ነው ማለት ነው። ከታተፍን ጨርስን ሶ በሶስት እንጀምራለን። ይህኛው ሌምን፣ ጨው ጨው እና ቁንዶ በርበሬ ያው ለጤናችን ስለሆነ የምናደርገው ዘይት ባይበዛ ጥሩ ነው። ያው ኦሊቭ ነው ጥሩ ነው፣ ኦርጋኒክ ስለሆነ ግን ባይበዛ ጥሩ ነው። እዚህ ጋ አቸቶ አቸቶ አሁን እዚህ ሰሱ እንደዚህ ሆነ። ከዛ አሁን እናደርጋለን። ይሄኛው ፓርስሊ ነው። ይሄ ፓርስሊ ያሳየኋቸው ነው ከትኬያቸው ነው ቃሪያ ይሄ የሚያጋጥነው ቃሪያ ናና ናና ፍረሽ ረሬወናና ፍረሽ የፈረንጅ ቃሪያ ሶስቱ ነው። ከዛ ይሄ ዱቤው ሽምብራ፣ ቀቅየው ነክሬው ቀቅየው፣ ሁሉ ጊዜ እንደማሳያችሁ እንደምነግራችሁ ይሄ ቦለቄው ነው። ይኸው ቀቅ እንትን ዘፍዝፌው አድሬ ከዛ ቀቅየው ነው። ይኸው ይሄ ቆሎው ቆሎው ነው። አሁን እነዚህ ይሄ እናመስለዋለን ማለት ነው። በደንብ ብድውልቀ እናድርገው እንደዚህ ሆነልን። ይኸው አቅርበን እንገናኝ ቤተሰቦች። ይኸው እንደዚህ ሆኖ ቀረበልን። አሁን ይሄ ሁሉ ጊዜ ሩዝ ላይ እንደማምሶ እንደማሳያቸው አድርጋቸው አምሱት፣ ወይ በዘይት ወይ በኖርማል አምሱት። በዘይትም ቆንጆ ነው ትንሽ እየዘይት አርጋችሁ አምሳችሁ እንትን ማድረግ ነው እና ቆንጆ ነው። ይሄም ያው ሁሉ ጊዜ ስለሚበላ ትንሽ አመሳመስ አርጋችሁ ታቆታላችሁ። ከእናንተ በላይ ያለቅም እንደዚህ አርገን

ሰዎች እንደዚህ ሆኖ ቀረበልን። በጣም ቆንጆ ነው። እንመስቲ እንቅመሰው፣ አብረን እንቅመስ። መስማም ነው። ተስቅዱስ ከነሩ ራስ ያለው መስማም ነው። ዋ በጣም ነው የሚጣፍጠው። እውነት በጣም ይጣፍጣል። ዋው በጣም ነው የሚጣፍጠው። እውነት ይጣፍጣል። በጣም ሞክሩት። ተወዱታላችሁ እውነት ትወዱታላችሁ። ለጤናችን ይጠቅማል ምንም፣ ለእራትም ይሆናል። ከፈለጋችሁም ከፈለግንም ለምሳም እራትም፣ ለማንኛውም የሚበላ ነው። ጤናችንም ይሄ አሁን እ ለጤናችን በጣም ነው የሚጠቅመው በተለይ ዳይት ለሚያደርግ ሰው በጣም ነው የሚጠቅመው። በጣም ቆንጆ ነው። ዳቦ ያስፈልገው፣ እንጀራ አያስፈልገው፣ ቂጣም አያስፈልገው፣ ብቻው ነው የሚበላው። እና መኩርጥነት በጣም ጣሙን ብቻ አይደለም ጥራጥሬውም ያው እናንተ ታውቃላችሁ፣ በጣም ጠቃሚ ነው ለሁሉም ነገር። እና ስለምትከታተሉኝ አመሰግናለሁ። ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ይሁኝ ማየት ያንሳል። ስለምትከታተሉኝ አመሰግናለሁ። ወዳችኋለሁ። ቻው